የአብይ ጾም የመጨረሻው ሳምንት የሆነው የሆሳዕና በዓል ዋዜማ በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተ ክርስቲያን በድምቀት እየተከበረ ነው። ሆሳዕና ጌታ ሆይ አሁን አድን የሚል ትርጓሜ በኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ እንዳለው መምህራን ይገልጻሉ። በዓሉ ኢየሱስ ክርስቶስ ከደብረ ዘይት ቤተ ፋጌ ከተባለ ቦታ በአህያ ተጭኖ ወደ ኢየሩሳሌም ሲገባ የተደረገለት የምስጋና አቀባበል በዓል እንደሆነም ነው ቤተ ክርስቲያኒቱ የምታስተምረው። ይኸው በዓል በድምቀት ከሚከበርባቸው ቦታዎች መካከል የአክሱም ከተማ ዋዜማውን በልዩ ሁኔታም እያከበረች ነው። ተመልካቾቻችን ባልደረባችን አልጋነሽ ተካ ከአክሱም ጽዮን በቀጥታ መስመር ላይ ትገኛለች። አልጋነሽ እንደምናመሸሽ እስቲ የሆሳዕና በዓል ዋዜማ በዓል በአጠቃላይ ምን ይመስላል አመሰግናለሁኝ በላይ እንደምናመሻችሁ የተከብራችሁ ተመልካቾቻችን አሁን የሚገኘው አክሱም ከተማ ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን ውስጥ ነው የምገኘው ተመልካቾቻችን በኢትዮጵያ ኦርቶዶክስ ተዋህዶ የእምነት ተከታዮች በኢትዮጵያ ኦርቶዶክስ ተዋህዶ የእምነት ተከታዮች ዘንድ በየዓመቱ በድምቀት ከሚከበሩት ሃይማኖታዊ በዓላት አንዱ ሆሳዕና እንደሆነ ይታወቃል። የሆሳዕና በዓል ነገ በድምቀት በመላው ሀገሪቱ የእምነቱ ተከታዮች እንደሚያከብሩት ይታወቃል። ዛሬ የምንገኘ ነው፣ ዋዜማ ላይ ነው። በዋዜማ ደግሞ በዚህ ቀደም ሲል እንደገለጽኩላችሁ በርዕሰ አድባራት ወገዳማት አክሱም ጽዮን ቤተክርስቲያን በድምቀት ነው የተከበረው። ተመልካቾቻችን እዚህ አክሱም ከተማ በየአመቱ ልክ ህዳር ጽዮን እንደሚከበረው ከተለያዩ የዓለም ክፍሎች እንዲሁም ደግሞ ከተለያዩ የኢትዮጵያ ክፍሎች በርካታ ምዕመናን ናቸው ይህንን በዓል አክሱም ጽዮን ላይ በድምቀት ለመታደም እዚህ የሚገቡት። የአክሱም ከተማ ወጣቶችም እንግዶቻቸውን በፍቅርና በአክብሮት ተቀብለው እግር እያጠቡ ነው። በእንግድነት የሚቀበሉት የሚቀመስ ነገር እንዲሁም ደግሞ የሚጠጣ ነገር ውሃ ያቀርባሉ። ተመልካቶቻችን እዚህ ዛሬ በታደምንበት እኛ በርካታ ሃይማኖታዊ ስነ ስርዓቶች ደመቀ ብለው ታይተው ነበረ። የተለያዩ የሃይማኖት እምነት አባቶች ተገኝተው ሆሳዕና ምን ማለት እንደሆነ ትርጓሜው፣ ሃይማኖታዊ አስተምሮ ምን እንደሚያዝም እንዲሁ አስረድተዋል። ሆሳዕና የእብራይስ ቃል እንደሆነ ይታወቃል። አሁን አድን እንደማለት ነው የሚቆጠረው። እንደሚታወቀው ደግሞ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲመጣ የታሰሩ አህዮችን ከነ ውርንጭላ ተጠቅሞ ነበር። ያን በፈረስ መሄድ ይችላል በሌሎች እንስሳቶችን መጓዝ ይችል ነበር፣ ነገር ግን ትሕትናን ለማሳየት በሚል ነው። ትሕትና ለሰው ልጆች ሰላም አክብሮትን እንደሚያስፈልግ ለማሳየት በሚል ነው በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም የገባው። እንደሚታወቀው በአህያ ውርንጭላ ሲመጣ በርካታ ምዕመናን የዘንባባ ዝንጣፊ በመያዝ ልብሳቸውንም እያነጠፉ ነበር በክብር የተቀበሉት። ያንን ለማስታወሻነት የሚያይ የዚህ የአክሱም ከተማ ምዕመናንም እንዲሁ ይህንን ትርኢት ቀይ ምንጣፍ በማንጠፍ አህዮችን፣ እንደዚሁ የተለያዩ አልባሳትን በማልበስ እንዲሁ ሃይማኖታዊ ስራ ስርዓቱ በድምቀት የተካሄደበትን ሁኔታ ታዝበናል። እንዲሁም ደግሞ ኤሮስ ሜሮስ ክብር ለንጉስ በሚል የህፃናት እና ታዳጊዎች እንዲሁ የክብር ምስጋና ውዳሴ አሰምተው ነበር። እንዲሁም ደግሞ እንደሚታወቀው ቅዱስ ያሬድ የተቀኘው ዜማ እንዲሁ በሰንበት እምነት ተከታዮች እነሱ በወረብ መልክ እዚህ አቅርቦ ነበረ። የሃይማኖት አባቶች ያስተላልፉት መልእክት ለአገር ሰላም ያስፈልጋል። ይህንኑም ኢየሱስ ክርስቶስም አሳይቶናል፣ የሰላም ንጉስ በመሆኑ ይህንኑ አጠናክረን መሄድ አለብን የሚል መልእክታቸውን አስተላልፏል። በዚህ በርዕሰ አድባራት ወገዳማት አክሱም ቤተ ክርስቲያን በርካታ ምእመናን ናቸው የሚመጡት። እንደምታዩት አሁንም ስነ ስርአቱ እስከ ሌሊቱ ነገ ሆሳዕና በድምቀት እስከሚጠናቀቅበት ድረስ በዚህ በደመቀ ሁኔታ ነው የሚከበረው ከህፃናት እስከ አዛውንት ድረስ እዚህ የተቀደሰ ስፍራ ላይ ተገኝተው የሻማና የጧፍ ስነ ስርዓቶችን እያካሄዱ ነው የሚገኙት። በኋላ ላይ ምሽት ላይ የተለያዩ ሃይማኖታዊ አስተምሮዎች ይተላለፋሉ። እንዲሁም ደግሞ በዝማሬና በቅዳሴ በርካታ ሃይማኖታዊ ስነ ስርዓቶች እንደሚካሄዱ ይታወቃል። የሆሳዕና በዓል እንደሚታወቀው እንግዲህ በርካታ ምዕመን ነው እዚህ የሚታደምበት። ወጣቶችም እንደዚሁ ሃይማኖቱን የጠበቀ ትውልድ ስናፈራ ለሀገር የሚጠቅም ለትውልድ የሚሆን አንድነትን የሚያጠናክር ምዕመናን ሃይማኖት አስተምሮ ያዛል። በዚህ ስነ ስርዓቱም በነገ ምለታ በደመቀ ሁኔታ ነው የሚካሄደው። ነገ የሚኖረውም እንዲሁም ሃይማኖታዊ ስነ ስርዓት አጠቃላይ ሆሳዕና እና የሚያዛቸውን ሃይማኖቱ አስተምሮ የሚያዘውን በርካታ ስነ ስርዓቶችን እንታደማለን። ይህንንም ነገ በሚኖሩት የተለያዩ የዜና እወጃዎቻችን ወደ እናንተ ወደ ተከብራችሁ ተመልካቾቻችን የምናደርስ ይሆናል። ለአሁን ያለኝ መረጃ የሆነው አመሰግናለሁ። በላይ አልጋነሽ ተካ ከአክሱም ጽዮን አመሰግናለሁ።